ሰላም ጠና ስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያ መርሶቹን እንሆ ፋኖ ልዩ ኮማንዶዎችን አስመረቀ። ከፍተኛው የጸጥታ አመራር በፋኖ ቁጥጥር ስር ዋለ። ዩኒቨርስቲው በእሳት ጋየ። በሺህ የሚቆጠሩ አመራሮች እርምጃ ተወሰደባቸው። አሁን ከፋኖች ዜና እንጀምራለን። አብራችሁን ቆዩ። የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ ሕዝብ መይሳው ካሳ ሁለተኛ ኮር ከፍተኛ ድል ተጎናጸፈ። በምዕራብ ጎንደር ነው መተማ ወረዳ የብልጽግናው ስርዓት አስጠባቂ ጥምር ሰራዊት ጸረ አማራ ጄኖሳይድ ቡድን በቀጠናው ተለዋዋጭ የሴራ ካርዱን በመምዘዝ ነው በየሰዓቱ ሁሉን አቀፍ ጄኖሳይድ በአማራ ሕዝብ ላይ እየፈጸመ የክደ ስርዓቱን ለማስቀጠል አሁንም አልሞት ባይ ተጋዳይ ሆኗል ሲል ይሁንና በትላንትናው ዕለት በሽመል ጋራ የመሸገው የብልጽግናውን ጦር በመይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር ከፍተኛ ድባቅ ተመትቷል። ከንጋቱ 11 ሰዓት እስከ ቀኑ ሰባት ሰዓት ከ30 በተደረገ ወደ ውጊያ ነው ከፍተኛ ድል መጎናጸፉን የተገለጸው ከፋኖ የደረሰን መረጃ በርካታ ቁስለኛና ሙት ያደረገው ይህ ታላቅ ውጊያ በተለይም የአማራው ፋኖን አንድነትና ጉልበት በግልጽ እያሳየም ነው ተብሏል። የጸጥታ አመራሩ ብልጽግና የሚተማመንበት በፋኖ ቁጥጥር ስር ወደቀ። የዳንግላ ከተማ ካድሬዎች የሚተማመኑበት ነው የጸጥታ አመራሩ በፋኖች መውደቁ የተረጋገጠው። የዳንግላ ከተማ ጽፈት ቤት ኃላፊ፣ ሎጂስቲክ መምሪያ ኃላፊ መቶ አለቃ ብርሃኑ ይርዳ ነው በፋኖ ቁጥጥር ስር መዋሉ የተረጋገጠው። ኃላፊው በቁጥጥር ስር የዋለው ከዳንግላ ከተማ ወደ ጉምሪ ሰላማዊ ነዋሪ መስሎ ሲንቀሳቀስ ሲሆን ግለሰቡ የዳንግላ ከተማ ካድሬዎች ከሚተማመኑባቸውና አሉ ከሚሏቸው ተላላኪ ባንዳዎች መካከል አንዱ እንደሆነም ነው የተገለጸው። ከጸረ አማራው ኃይል ጋር ተሰልፎ የወገኑን ስቃይ ያራዘመ የሚገኘው ይህ ተላላኪ ባንዳ በቁጥጥር የዋሉት በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ስር የሚገኙ የራስ ቢትወደድ መንገሻ ጀንበሬ ብርጌድ አባላት ሲሆኑ በቁጥጥር ስር የዋለውም መቶ አለቃ ብርሃኑ በአሁኑ ሰዓት ተጨማሪ ምርመራ እየተካሄደበት እንደሆነም ገልጸውልናል። በተለይም አማራ ሆኖ በአማራ ላይ ግፍና በደል የሚፈጽሙትን እየተከታተን እግር በግር እርምጃችንን አጠናክረን እንወስዳለን ሲሉም ገልጠዋል። የአገዛዙ ሰራዊት ንጹሐንን ኢላማ ያደረገ የከባድ መሳሪያ ጭፍጨፋ በሰው ህይወትና በንብረት ላይ ጉዳት ማድረሱ ቀጥሏል አሉ ፋኖዎች። በዚህ ሶስት ቀናት ውስጥ ብቻ በተደረገ ጦርነት ቤተ አማራ ከወር ጽናት ክፍለ ጦር የአገዛዙን የሻለቃ ምክትል አዛዥ ወደማይቀረው ቤቱ መሸኘታቸውንም ገልጠዋል። ከዚህ ቀደም ሐሙሲት በተባለ ቦታ ላይም መራራ ብትርን የተመታው የአብይ አህመድ ተከፋይ ሰራዊት በርካቶች ሙትና ቁስለኛ መሆናቸውን የገለጹት የፋኖ አመራሮቹ ምክትል አዛዡና ቁስለኛው ወደ ሕክምና በፓትሮል የተወሰደ ቢሆንም በትላንትናው ዕለት መሞቱም ተገልጿል። ይህ የመረራ ፋኖ ነው በትር ያበሳጨው ያገዛዙ ሰራዊት ንጹሐንን ኢላማ አድርጎ ከረፋድ ጀምሮ ይህ ዜና አየር ላይ እስከዋለበት ጊዜ ድረስ የሞርተር ድብደባ በንጹሐን ላይ እየፈጸመ እንደሚገኝም ነው የተገለጠው። በዚህ ጸያፍ ተግባሩ ዳልታ ወረዳት ተቦኮ ቆላ በተባለ ቦታ ላይም በሞርተር ንጹሐንን መግደሉ ነው የታወቀው። በሌላም ተመሳሳይ ድርጊት ከቆቦ ከተማ ሆርማት ወታደራዊ ካምፕ ላይ በተጠመደ መድፍ ወደ ራያ ቆቦ ድንጋይ ቀበሌ ድብደባ በመፈጸም ሁለት ባልና ሚስት ላይ ከባድ ጉዳት አድርሶ ቤትና ንብረት ማውደሙም ተገልጿል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህሉናው ተጋድሎ ተጠናክሮን እንደሚቀጥልም ፋኖቹ ገልጸዋል። ፋኖ በተለያየ ቦታዎች እያደረገ የሚገኘው ጦርነት ውጤታማ እየሆነ መሆኑ ነው የተገለጸው። የአንሻ ክፍለ ጦር በመቄት አርቢት ራስ ደጀን በሚባል ቦታ ላይ ተጋድሎ በማድረግ ታላቅ ድል መጎናጸፉም ታውቋል። ጠላትን ከኮከን እስከ ጋሸና ያለ የሌለውን ሰራዊት በመካናይዝ ደረጃ ሰብስቦ ወደ መቄስ ሰብሮ ለመግባት ከአንሻ ክፍለ ጦር ጋር ከባድ ውጊያ ያደረገው የአብይ ሰራዊት በአናብስቶቹ አንሻ ክፍለ ጦር በአግባቡ ተመቶ በመልስ ማጥቃት ተመቶ እግር ያውጭኝ ብሎ ወደ ጋሸና መፈርጠቱ ተገልጧል። አይደፈሪዎቹ አንሻ ክፍለ ጦር በአርበኛ ጨለፍ ተስፋው እየተመሩ የጠላትን ሰራዊት ደግ አመድ በማድረግ በሰራዊቱ ላይ ታሪክ መድገማቸው ተረጋግጧል። ጨጨሆ እስከ ጋሸና አፍንጫ ጥግ ድረስ አደረጃጀታቸውን ዘርግተው የጥላት ሰራዊት እያጓጓዙ የሚገኙት እነዚህ የአናብስት ስብስቦች አኩሪ ተግባር በመስራት የአብይ መካናይዝድ ሰራዊት ሰባብረውት ገሚሱን ሙትና ቁስለኛ ያደረጉት ሲሆን፣ ሌሎቹ ህይወታቸውን ለማትረፍ መፈርጠጣቸው ነው የተገለጸው። በንጹሐን ላይ የድሮን ድብደባ አሁንም መቀጠሉ ተገለጸ። በትላንትናው ዕለት ነው። በቋራ ሳሊያ ከተማ ላይ በተፈጸመ ድሮን ጥቃት የንጹሃን ሕይወት እየቀጠፈው አካላቸውን ያጎደለው አምባገነኑ አገዛዝ ብዙዎቹን መኖሪያ መጠጊያ አልባ አድርጓቸዋል። የብዙሀን ንጹሃን ግለሰቦች ንብረትም ከጥቅም ውጭ መሆኑ ነው የተገለጠው። የአማራ ህዝብ ፋኖ ነው። ሆነም አልሆነም ደገፈም አልደገፈም፣ ህፃን ሆነ አዋቂ ሽማግሌ ሆነ ወጣት ሙስሊም ሆነ ክርስቲያን ሼህ ሆነ ቄስ አማራ እስከወንቅ ድረስ በአገዛዙ ከመጨፍጨፍ ከመጥፋት አትድንም ሲሉ ፋኖቹ ገልጸዋል። ይህ ጭካን የተሞላበት ተግባር የሚፈጽመው የብልጽግና ኃይል በንጹሀን ላይ እያደረገ ያለው ግድያ አሁንም አለመቆሙ ነው የተገለጸው። የአማራ ህዝብ እንደ አማራ ተጠናክሮ ከቀጠለ ዘር ተኮር ጭፍጨፋና የሁሉናውን ስጋት የባርነት ቀንበር ራሱን ነፃ ለማድረግ በጠላቱ ላይ ገና ብዙ መምረንና መጨከን፣ መቁረጥ አንድ ሆኖ ዘመኑን በዋጀ ትግል መዋቅር መታገል ይጠበቅበታልም ሲሉ ገልጸዋል። አብዛኞቹ የፋኖ ትግል በተለይም በተማረኩት ወታደሮች ላይ እያሳየ የሚገኘው ርኅራኄ መልካም ቢሆንም፣ ግን በተለይም የሚወሰዱት እርምጃዎች በባንዳዎች ላይ ጠንክሮ መቀጠል እንዳለበትም ተገልጿል። ፋኖ ወታደራዊ ኃይሉን በማጎልበት በኩል እያደረገ ያለው እንቅስቃሴ እጅግ ተደናቂ መሆኑ ተገለጸ። ለተከታታይ ስድስት ወራቶች ሲሰለጥኑ የነበሩ የሽፈራው ገርባው ብርጌድ ልዩ ኮማንዶ አባላቶችም መመረቃቸው ነው የተገለጠው። የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ለተከታታይ ስድስት ወራቶች ሲሰለጥኑ የነበሩ ልዩ ኮማንዶዎችን በደማቅ ሁኔታ ማስመረቁም ታውቋል። በቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የበረሃው አናብስት ሽፈራው ገርባ ብርጌድ ነው። ከዚህ ቀደም በእግረኛ የሰለጠነ ወታደራዊ ሰራዊቶችን ለሁለተኛ ዙር በልዩ ኮማንዶ አንደኛ ዙር ያስመረቀ ሲሆን በተከታታይ ስድስት ወራትን በተለያዩ ወታደራዊ ስልጠና ሲወስዱ የቆዩ የሁለተኛ ዙር ልዩ ኮማንዶች በደማቅ ሁኔታ ማስመረቁ ታውቋል። በዚህ የምረቀ ስነ ስርዓት ላይ በክብር የተገኙት እንግዶች፣ የክፍለ ጦሩ አመራሮች፣ የብርጌድ አመራሮች እና ሻለቃ አባላቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የአካባቢ ማህበረሰብ በተገኙበት የሸበል በረንታ ወረዳ በደማቅ ሁኔታ ተመርቀዋል እንደራጃለን እንሰለጥናለን እንታጠቃለን የአማራን ህዝብ ከአረመኔው አገዛዙ ስርዓት ነፃ እናወጣለንም ብለዋል ተመራቂዎቹ በስምንተኛው በላይ ዘለቀ ክፍለ ጦር ስር ባሉ ብርጌዶች ተመሳሳይ የልዩ ኮማንዶ ስልጠናዎች ወደፊትም እንደሚቀጥል ታውቋል ዩኒቨርሲቲው በእሳት ጋየ። በአፋር ሰመራ ዩኒቨርሲቲ ነው ብሎክ 17 በትላንትናው ምሽት 12 ሰዓት አካባቢ በተማሪዎች ዶርም ላይ የእሳት አደጋው የተከሰተ መሆኑ ታውቋል። ቃጠሎ በተማሪዎች ንብረትና በኔትወርክ ታወር ላይ ከፍተኛ ጉዳት ማድረሱም ታውቋል። በሰው ላይ ግን ለጊዜው ይህ መረጃ እስከደረሰን ጊዜ ድረስ ጉዳት አለመድረሱ ነው የተረጋገጠው። በተለይም በተለያዩ ዩኒቨርሲቲዎች ከዚህ ቀደምም የሰዓት ቃጠሎ እየተነሳ ጉዳት እያደረሰ ሲሆን ይህ ጉዳይ አሳሳቢ ደረጃ ላይ መድረሱ ነው የተገለጸው። ዩኒቨርሲቲዎች ላይ እንደዚህ አይነት የሰዓት ቃጠሎ በተደጋጋሚ የመነሳቱ ምክንያቶች ሊጣሩ ይገባልም ተብለዋል። አምቡላንስ መጥራት ነው ሆነ ያለባችሁ። ዝም ዝም ነው ቁጭ ብሎ ነው የሚከታተለው። ብልጽግና በሺህ የሚቆጠሩ አመራሮች ላይ የዲሲፕሊን እርምጃ ወስጃለሁ አለ። 8613 የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን በአግባቡ ባለመወጣታቸው የዲሲፕሊን እርምጃ መወሰዱን የፓርቲው ምክትል ፕሬዚዳንትና የዋና ጽህፈት ቤቱ ኃላፊ አቶ አዳም ፈራህ ገልጸዋል። በፓርቲው የተወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግን ያካተተ መሆኑን ነው አቶ አደም የተናገሩት። ፓርቲው ቃል የገባው በተግባር እንዲያረጋግጥ በየደረጃው ያለውን አመራርና አባሉ በጥሩ ስነ ምግባርና ኃላፊነት በብቃት እንዲወጣ እየተሰራ መሆኑንም መግለጻቸው ታውቋል። እንኳንም ስምንት ሺህ በላይ አመራሮቹን ማባረራ አይደለም አብይ አህመድ ራሱ ከስልጣን እስካልተባረረ ድረስ ኢትዮጵያ ሰላም ታገኛለች ተብሎ በፍጹም አይጠበቅም ተብሏል። ስለዚህ ብልጽግና በተደጋጋሚ ጊዜያቶች እንደነዚህ አይነት እርምጃዎችን ወስጃለሁ ቢልም ህዝቡ ግን ዛሬም በብልጽግና ላይ ምንም አይነት አመኔታ እንደሌለው ተረጋግጧል። አሁን ወደ ውጭ ዜናዎች እናመራለን። ጅቡቲ የሰባሰባት ዓመቱ ፕሬዝዳንት ለሌላ የስልጣን ዘመን እንዲወዳደሩ የሚያስችላቸው ውሳኔ ተላለፈ። የጅቡቲ ምክር ቤት በሀገሪቱ ህገ መንግስት ለፕሬዝዳንት የሚወዳደሩ እጩዎች ላይ የተጣለው የዕድሜ ገደብ እንዲቀንስ የቀረበውን የውሳኔ ሀሳብም በቡኑ ድምፅ ማስደቁ ነው የታወቀው። ውሳኔው ፕሬዝዳንቱ እስማኤል ኦመር ገሌ ከሚያዝያ 2018 በሚካሄደው ምርጫ ለስድስተኛ ስልጣን ዘመን በድጋሚ እንዲወዳደሩ መንገድ ከፍቶላቸዋል ነው የተባለው። የጅቡቲ ህገ መንግስት እድሜው ከ75 ዓመት በላይ የሆነ ግለሰብ ለፕሬዝዳንትነት መወዳደር እንደማይችል ይደነግጋል። ይሁን እንጂ የህገ መንግስቱን ገደብ በመጪው ሚያዚያ ይካሄዳል ተብሎ በሚጠበቀው ምርጫ የሰባ ሰባት ዓመቱ ጉሌህ እንዳይወዳደሩ ያግዳቸዋል። ይሁንና የእድሜ ገደቡ እንዲነሳ የቀረበው የማሻሻያ ውሳኔ 65 አባላት ያሉት የጅቡቲ ምክር ቤት በሙሉ ድምፅ እንዳጸደቀ አፈ ጉባኤው ዴልታ መሐመድ ዴልታ ለፈረንሳይ ዜና አገልግሎት ገልጠውለታል። አሜሪካ፣ ኒውዮርክ የመጀመሪያውን ሙስሊም ከንቲባ ሊኖራት ነው ተባለ። በዩናይትድ ስቴትስ በኒውዮርክ ከተማ ምርጫ ሪኮርድ የሆነው ቀደም ብሎ ድምፅ መስጫ ተመዝግቧል። የዲሞክራቲክ ፓርቲ እጩው ዞራብ ማማዲያ በህዝብ አስተያየት ምርጫ መሪነቱን መያዙ ነው የታወቀው። ማማዲያ ኒውዮርክ የመጀመሪያው ሙስሊም ከንቲባ እንደሚደረግም ይታመናል ተብሏል። ይህ ምርጫ በዚህ ዓመት በሀገሪቱ ውስጥ ከታዩት እጅግ አስፈላጊ ክስተቶች አንዱ እንደሆነም ታውቋል። ማማዲያ ቀደም ብሎ በተካሄደው ድምፅ አሰጣት ላይ ተፎካካሪዎቹን በሰፊ ልዩነት እየመራ መሆኑ ነው የተገለጸው። ለሁሉም ነፃ የአውቶሞቢስ አገልግሎት፣ የህፃናት እንክብካቤ አገልግሎት እና ለአንድ ሚሊዮን ለሚጠጉ የኒውዮርክ ነዋሪዎች ቤት ኪራይ ድጎማ ጨምሮ በተከታታይ ተስፋዎችን የከተማው ሊበራል መራጮችን ቀልብ እየሳቡ መሆኑ ነው የተገለጸው። ሆኖም ተቃዋሚዎቹ በዚህ እጩ ላይ ተነስተዋል። ከፖለቲካ ተቃዋሚዎቹም በተጨማሪ የአይሁድ ቀሳውስት ለሱ ድምፅ እንዳይሰጥ ህዝቡም እያበረታቱት እንደሆነ ታውቋል። ክብራንት ተመልካች አድማጮቻችን አውሎ ያቀረብኩላችሁ ዜናዎቻችንን በዚህ ቋጨን። የዘውዱ ሾው ሚዲያ በትላንትናው ዕለት በለንደን ከተማ የተደረገውን የአማራ ልጆች በአጠቃላይ ኢትዮጵያውያኖች እና የለንደን ፋኖች ያደረጉትን ሰልፍ በተመለከተ የብልጽግና ዲጂታል ሚዲያዎችን የውሸት ጎተራ በቀጥታ ዝግጅታችን ላይ የምናጋልጥ መሆኑን እንገልጽላችኋለን እንድትከታተሉ በማክበር ከወዲሁ እየጋበዝን የዘውዱ ሾው ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ እየጠየቀን የዛሬን ዜና በዚህ ቋጭን። በቀጣዩ ዝግጅታችን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረኩትን የዘውዱ መንግስት የነበርኩ መልካም ጊዜ